ብዙዎች ወደውታል ብዙዎች ይፈልጉታል የብዙዎች የመጀመሪያ ምርጫ ሆኗል የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት በአይነቱ ልዩ የሆነ የኑሮ ዘይቤ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽር የስላይፍ ስታይል የሚያገኝበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ፓርክ አጠገብ ከሸራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ የተገነባ ነው። ለሽያጭ ያወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሹሪየስ ፔንት ሃውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጦ ፈጥነው ይመዝገቡ፣ ይጠቀሙበት ይገባውታል። ለበለጠ መረጃ በ0922823671 82 36671 ደውሉ። አሚባራ ፕሮፐርቲስ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። እስራኤል የራፋህ ድንበር ማቋረጫን አልከፍትም አለች። ሐማስ በሕይወት የሌሉ የ28 ታጋቾችን አስክሬን መመለስ ሲገባው የአራቱን ብቻ በመላኩ በግብፅና በጋዛ መካከል ያለው የራፋህ ማቋረጫ ነገ ረቡዕ ተዘግቶ ይቆያል ብላለች እስራኤል። እንዲሁም ወደ ጋዛም የእርዳታ ፍሰቱንም እንደሚቀንስ የእስራኤል መንግስት ይፋ አድርጓል። ይኸው የራፋህ ማቋረጫም የእስራኤል ሐማስ ጦርነት መነሳቱን ተከትሎ ተዘግቶ እንደቆየ ሲነገር፣ አዲስ በተደረሰው የትራምፕ የሰላም እቅድ የራፋህን ማቋረጫም በሁለቱም አቅጣጫ ከዚህ ቀደም ተደርሶ በነበረው ስምምነት መሠረት እንዲከፈት ይፈቅዳል። አዲስ የተፈጠረውን ውዝግብ ተከትሎ የመንግስታቱ ድርጅት የሰብአዊ ጉዳዮች ኃላፊ ቶም ፍሌቸር እስራኤል ወደ ጋዛ የሚያስገቡ ማቋረጫዎችን እንዳትዘጋ ጠይቀዋል። ሁለቱም ወገኖች የሰላም ስምምነቱን ተግባራዊ እንዲያደርጉ በአመፅ ስትናጥ በሰነበተችው ማዳጋስካር ወታደሮች ስልጣን መያዛቸው ተነገረ። የሀገሪቱ ፕሬዝዳንት አንድሬ ራጆሊናም ወዳልታወቀ ስፍራ መሄዳቸውን ተከትሎ በአንድ ወቅት ስልጣን እንዲይዙ የረዳቸው ወታደራዊ ቡድን ዛሬ በተራው የመሪነቱን ወንበር ጨብጧል። ስልጣን የያዙት ወታደሮች የሕገ መንግሥት ፍርድ ቤቶችና የምርጫ ኮሚሽንን ጨምሮ ቁልፍ የዲሞክራሲ ተቋማትን ማገዳቸው ሲሰማም በሁለት ዓመት ጊዜ ምርጫ ለማካሄድ ቃል መግባታቸው ታውቋል። በሀገሪቱ ተደጋጋሚ ሆኖ በቀጠለው የመብራትና የውሃ መቆራረጥ የተነሳው አመፅ ስር የሰደደ ሙስናና ድህነት አባብሶት ፕሬዝዳንቱ ስልጣን እንዲለቁ እስከ መጠየቅ አድርሷል። በተለይ የወጣቶችን አመፅ ወታደሮች መቀላቀላቸው ፕሬዝዳንቱን ለስጋት ዳርጎ ሀገር ጥለው እንዲጠፉ ምክንያት ሆኗል ነው የሚባለው። የማዳጋስካር ቤቢ ፌስ በመባል የሚታወቁት የ51 ዓመቱ ፕሬዝዳንት አንድሬ ራጆሊናም ካልታወቀ ስፍራ ሆነው ዛሬ ፓርላማውን በትኛለሁ ቢሉም ሰሚ ሳያገኙ ቀርተዋል። ያም ሆኖ ወታደራዊ መኮንኖች ስልጣን መያዛቸው መፈንቅለ መንግሥት ተደርጎ በተለያዩ ወገኖች ዘንድ ተወስዷል። የአፍሪካ ህብረትናም የተለያዩ ሀገሮች በማዳጋስካር ያለው ሁኔታ እንዳሳሰባቸው ሲገልጹ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን መረጋጋት እንዲሰፍን ጥሪ አቅርበዋል። ሆኖም የማዳጋስካር ፕሬዝዳንት ከሀገር የኮበለሉት በፈረንሳይ የጦር አውሮፕላን ነው ስለመባሉ አስተያየት ከመስጠት ተቆጥበዋል። ማምሻውን በወጣ ዜና የዋና ከተማ አንታናና ሪቮ ነዋሪዎች የስርዓት ለውጥ በመምጣቱ ደስታቸውን እየገለጹ ነው ተብሏል። ህንዱ ቅያኖስ ላይ የምትገኘውና 32 ሚሊዮን ህዝብ ያላት ማዳጋስካር ከዓለማችን ድሃ ሀገሮች አንዷ ናት ይላል የዓለም ባንክ። የዘንድሮውን የሰላም ኖቤል ሽልማት የቬንዙዌላ ተቃዋሚ መሪ ማሸነፋቸውን ተከትሎ መንግስት የኖርዌይ ኦስሎ ኤምባሲውን መዝጋቱ ተነገረም። ምክንያቱ መንግስት በውጭ ኤምባሲዎች ላይ የጀመረው የመዋቅር ማስተካከያም አካል ነው ከማለት በስተቀር ስለ ሽልማቱም ሆነ ተሸላሚ ምንም አላለም። የኖቤል ሽልማት ኮሚቴ መቀመጫም የኖርዌይ ውጭ ጉዳይ ሚኒስቴር የቬንዙዌላ መንግስት ምንም ምክንያት ሳያቀርብ ኦስሎ የሚገኘውን ኤምባሲ መዝጋቱን በማረጋገጥ ውሳኔው አሳዛኝ ነው ሲል ገልጿል። ሁለቱ ሀገሮች በበርካታ ጉዳዮች ላይ ልዩነት ቢኖራቸውም ኤምባሲ እስከ መዝጋት ባደረሰው ጉዳይ ላይ ኖርዌይ በግልጽ ለመነጋገር ፍላጎት እንዳላት ገልጧል። በኖቤል የተነሳ ከሆነም ሽልማት ነፃና ገለልተኛ ነው ብሏል። የዘንድሮውን የኖቤል ሽልማት የቬንዙዌላ ተቃዋሚ መሪ ማሪያ ኮሪና ማቻዶ ማሸነፋቸው ይታወሳል። የ58 ዓመቷ ማቻዶ ለዲሞክራሲ መብቶች ደከመኝ ሰለቸኝ ሳይሉ በመስራታቸው ለሽልማት መብቃታቸውን፣ ከቅርብ ጊዜ ወዲህ ግን የቬንዙዌላ መንግሥት ባደረሰባቸው ጫና ለሕይወታቸው በመስጋት የድብቅ ሕይወት እየገፉ ናቸው ይባላል። የፕሬዝዳንት ኒኮላስ ማዱሮ መንግስት ከኖርዌይ ሌላም በአውስትራሊያ የሚገኝ ኤምባሲውንም በቅርቡ መዝጋቱ ይታወቃል። በአሜሪካና ቬንዙዌላ መካከል በተለይ ፕሬዝዳንት ትራምፕ በድጋሜ ወደ ዋይት ሃውስ ከመጡ ወዲህ ውጥረት ተባብሶ ሲቀጥል፣ አሜሪካም ፕሬዝዳንት ኒኮላስ ማዱሮን ለማሰር የሚያስችል ጥቆማ ለሰጠ የ50 ሚሊዮን ዶላር ሽልማት ይፋ ማድረጓም ተነግሯል። በአደንዛዥ እጽ ዝውውር የምትከሳቸውን የ62 ዓመቱን የቬንዙዌላ መሪ ለመያዝ እንዲሁም በቅርቡ በሕገ ወጥ የአደንዛዥ እጽ ዝውውር ተሰማርተዋል ባለቻቸው አራት የቬንዙዌላ መርከቦች ላይ ጥቃት ፈጽማ 21 ሰዎች ገደማ መግደሏን መግለጿ ይታወሳል። በነገራችን ላይ በ2010 ታዋቂው የቻይናው የሰብአዊ መብት አራማጁ ሉሺያቦ የሰላም ኖቤል በማሸነፉ ቻይናም ከኖርዌይ ጋር የንግድና ሌሎች ትብብሮችን ማገዷ ሲነገር በ2017 ሽልማቱን ያገኙት ሺያቦ ከዚህ ዓለም በሞት መለየታቸውን ተከትሎ የሁለቱ ሀገሮች ግንኙነት ወደነበረበት ተመልሷል። የአሜሪካ ፓስፖርት ከዓለም አስር ጠንካራ ፓስፖርት ደረጃ መውጣቱ ተነገረ። የሀገራት ጠንካራ ፓስፖርት ያለ ቪዛ መጓዝ የሚችሉባቸው ሀገሮች ብዛት አንዱ መለኪያ ሲሆን፣ አሜሪካም ዘንድሮ 12ተኛ ደረጃ ይዛለች። ምክንያቱ ከታሪፍና ከጉዞ ውዝግብ ጋር በተያያዘ ጥቂት ሀገራት የቪዛ ግዴታ በመጣላቸው ነው ተብሏል። እንደ አውሮፓውያኖቹ አቆጣጠር በ2014 አንደኛ የነበረው የአሜሪካ ፓስፖርት ዘንድሮ 12ኛ ከአንድ እስከ ሶስት ያለውን ደረጃ የያዙት የእስያ ሀገራት ሲሆኑ በሲንጋፖር ፓስፖርት 193 የዓለም መዳረሻዎች ያለ ቪዛ ለመጓዝ ሲያስችል፣ የደቡብ ኮሪያ ፓስፖርት 190፣ የጃፓን 189 ሀገሮች ያለ ቪዛም ለመጓዝ ያስችላል። የአሜሪካ ፓስፖርት የያዘ ሰው ያለምንም ቪዛም 180 ሀገሮች መግባት እንደሚችል አንድ ዓለም አቀፍ ጥናት አሳይቷል። የቻይና ፓስፖርት በ2015 ከነበረበት 94ኛ ደረጃ ዘንድሮ 64ኛ ከፍ ያለ ሲሆን 37 ሀገሮች ያለ ቪዛ መግባት ያስችላል። ይህ አዋዜ ነው። ብዙዎች ወደውታል፣ ብዙዎች ይፈልጉታል፣ የብዙዎች የመጀመሪያ ምርጫ ሆኗል። የስኬታማ ሰዎች የዘመን ህይወትን ለሚሹና በልዩነት ለመኖር የሚፈልጉ ሰዎች የሚመርጡት ልዩ ስፍራ ነው። ታላቅ የህንፃ ጥበብ ዘመን ተሻጋሪ ጥራት፣ በአይነቱ ልዩ የሆነ የኑሮ ዘይቤ፣ ብዙዎች ሲመኙት የነበረ ህይወት ከምኞት ባሻገር እውን ሆነ። በኢትዮጵያ ለመጀመሪያ ጊዜ የዓለም አቀፍ ስታንዳርድ ያለው ትክክለኛ ለክሽርስ ላይፍ ስታይል የሚያገኙበት ግዙፍ የመኖሪያ መንደር እዚሁ መዲናችን አዲስ አበባ ከወዳጅነት ከሼራተን ሆቴል ፊት ለፊት በአሚባራ ፕሮፐርቲስ እየተገነባ ነው። ለሽያጭ አወጣናቸው ከባለ አንድ መኝታ እስከ ባለ አራት መኝታ እንደዚሁም ለክሽሪስ ፔንት ሀውሶች ሲሆኑ በዓሉን በማስመልከት ለጥቂት ቀናት የሚቆይ ከአንድ ሚሊዮን እስከ ሰባት ነጥብ አራት ሚሊዮን ብር የሚደርስ ቅናሽ ማዘጋጀታችንን ስንገልጽ በደስታ ነው። ሳያመልጡ ፈጥነው ይመዝገቡ፣ ይጠቀሙበት፣ ይገባውታል። ለበለጠ መረጃ በ0922 823671 ደውሉ። አሚባራ ፕሮፐርቲስ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራት እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ አለምነህ ዋሴ ዜና